ሰላም ውድ ተመልካቾች እንዴት ናችሁ? ዛሬ እንግዲህ ቆንጆ የሆነ ጁስ አሰራር ይዤላችሁ መጥቻለሁ። ተከታተሉ ተከታተሉኝ። ውድ ተመልካቾች እንግዲህ በመጀመሪያ እዚህ ጋር ካሮት አለን። ካሮታችንን በመላጥ ስራችንን እንጀምራለን። ውድ ተመልካቾች እንግዲህ ካሮታችንን እንደዛ አድርገን እንልጠዋለን። ከዛም በደንብ አድርገን እናጥበዋለን ማለት ነው። ውድ ተመልካቾች እንግዲህ ካሮታችንን በዚህ መልኩ በደንብ አድርገን ካጠብን በኋላ ወደ ከተፋ ነው የምንገባው። እንዴት አድርገን እንደምንሰራ ተከታተሉኝ እስከ መጨረሻ ውድ ተመልካቾቼ። እንግዲህ ካሮት ወይም ደግሞ ብርቱካን በጨምቀን ነው የምንሰራው ብዙ ጊዜ ግን፣ በዚህ መልኩ በጣም ቆንጆ አሰራር ነው፣ ሞክሩት። ወዱት ያላችሁ ውድ ተመልካቾች እንግዲህ በዚህ መልኩ ከትፌዋለው። እዚህ ጋ ውሃ ጨምራለው። ውድ ተመልካቾቼ ትንሽ ከካሮቱ ከፍ አድርገን ውሃውን እንጨምራለን። እዚህ ጋ ስኳር ጨምሬ ያለው በስኒን የተጠቀምኩት አራት ስኒ ነው። ሁለቱን ያያችሁት አራት ስኒ ነው ግን የተጠቀምኩት። ከዛ እያየን መጨረሻ ላይ ካነሰው እንጨምራለን። መጀመሪያ ላይ ባናበዛበት ጥሩ ነው። እንግዲህ በዚህ መልኩ ቀቅለነዋል ማለት ነው። ያላሳየኋችሁ ሁለት ሁለት ሎሚ ጨምቄ ጨምሬበታለሁ ሳበስል እንግዲህ ጠዋት ላይ ነው ያበሰልኩት። ውድ ተመልካቾች ካሮታችንን ጠዋት ካበሰልን በኋላ ቀዝቅዞ ይውላል ማለት ነው። በእጃችን እንደስ ንነካው ፍርስ ማለት ሲጀምር በደንብ በስሏል ማለት ነው። እንግዲህ ደግሞ እንደምታዩት ብርቱካን ነው። ብርቱካናችንን በዚህ መልኩ እንልጠዋለን ማለት ነው። ውድ ተመልካቾች በደንብ አጥበን እንልጣለን። ይሄ ከውስጥ ያለው ከላይ ቆዳው ሳይሆን ከውስጥ ያለው በደንብ መላጥ አለበት፣ ይሄ ነጩ ነገር እሱ ነው የሚያመራው እና ብርቱካን፣ ስለዚህ እሱን በደንብ አድርገን መላጣችንን እንዳንረሳ። እንግዲህ ኢትዮጵያ ውስጥ አሁን ወቅቱ አይደለም መሰል ብርቱካን፣ ቆንጆ ብርቱካን አላገኘውም። የሚገርማችሁ ነገር ብርቱካን ይሄው፣ የማይረባ ብርቱካን የምታወት ኪሎ ሁለት መቶ ብር ነው ማለት ነው ውድ ተመልካቾቼ። ያሙኖ ደግሞ ቆንጆ ቢሆን ጥሩ ነበረ ግን እንደምታወት ዝም ብሎ ነገር ነው ግን አንደኛ ለእናንተ ለማሳየት፣ ሁለተኛም የጾም ወቅት ስለሆነ ጁስ ነገር ስለሚያስፈልግ ለዛ ብዬ ነው ያዘጋጀሁት። እንግዲህ በዚህ መልኩ ብርቱካናችንን ልጠናሉ። ውድ ተመልካቾቼ ብርቱካኑ እንግዲህ ሁለት ኪሎ ነው። እንዲሁም ደግሞ ካሮት የተጠቀምኩት አንድ ኪሎ ተኩል ነው ካሮቱ። ብርቱካኑ ግን ሁለት ኪሎ ነው፣ ውድ ተመልካቾቼ እንግዲህ በዚህ መልኩ ፍሬውን እናወጣለን። እንዳልኳችሁ ነጭ ነጭ ፓርቱን ማውጣት አለብን፣ መላጥ አለብን ከላይ። ለምን እሱ አብሮ ከገባ ይመራል። ስለዚህ እሱ እንዳያመርብን በደንብ አድርገን መላጣችንን እንዳንረሳ። እንደዚህ ከውስጥ ደግሞ እንደዚህ ፍሬውን እንደገና እንደዚህ፣ እንደደረቅ ነገር አለ መካከል ላይ እሱን ማውጣት አለብን። እንግዲህ በውጭ ሀገር የምትኖሩ በውጭ ሀገር ያው ብርቱካን አለ ቆንጆ ብርቱካንና ያለው እናንተ በጣም አሪፍ ነው። ኢትዮጵያ ውስጥ እንኳ ብዙ ነገር የሚያስመርጠና እናገኝም፣ ያገኘነው ነው ነው የምንጠቀመው። እንግዲህ በዚህ መልኩ እንዳያችሁት አስተካክየዋለው፣ ብርቱካኑንም ካሮታችንን በስሏል። እንግዲህ ምንድነው የምናደርገው? ወደ መፍጫችን ውስጥ ነው የምናስገባው። የተወሰነ ብርቱካን እንጨምራለን፣ ውድ ተመልካቾቼ። ከዛም ካሮት እንጨምራለን ከነውሃው ነው የምንጨምረው ካሮቱም ማለት ነው። እንግዲህ ስራይን ይወደዳችሁ ለቤት አዲስ የሆናችሁ ላይክና ሰብስክራይብ በማድረግ ቤተሰቡ ነው። ነባሮች እንደተለመደው ላይክ ሼር፣ ኮሜንት በማድረግ አበረታቱ። ለምታበረታቱ ደግሞ ከልብ ነው ማመሰግነው። ክበሩልኝ። እንግዲህ በዚህ መልኩ እንፈጨዋለን። ውድ ተመልካቾች በእጁስ መፍጫ እንፈጨዋለን። በደንብ አድርገን እንደምታወት ከለሩ በጣም ነው የሚያምረው። እንግዲህ ከፈጨነው በኋላ ውድ ተመልካቾች ማጥለያ ላይ እናደርግና እናጠለዋለን። የምናጠላው ምኑን ነው? የዚህ የብርቱካኑ እንትን የሆን አንዳንድ እንደ ልበላችሁ እንደ ልጫ ነገሩ እሱ እንዲወጣልን ነው እንጂ እንትኑ ስለበሰለ ካሮቱ ስለበሰለ የሚወጣ ነገር የለውም። ግን የብርቱካኑን ነው የምናወጣው። ከለሩ እንግዲህ እንደምታዩት ነው። በዛ ላይ ወፍራም ነው ውድ ተመልካቾች እንግዲህ እንደዚህ ያደረግን በማንኪያ በማጥ ላይ አድርገን ከላይ ያለውን እንትን እንለዋለን። የተወሰነ ነው የሚወጣው፣ ብዙ አይወጣውም። በደንብ ስለተፈጨ ይህ ብርቱካኑ እንትን ነው ልጣጭ ነገሩ። እንግዲህ እንደምታወቅ ብዙ የለውም። እንግዲህ በተመሳሳይ ሁሉንም እንደዚህ አድርገን እንፈጫለን ማለት ነው ውድ ተመልካቾቼ። እንዳያችሁት እንግዲህ ወፍራም ነው። ከለሩም በጣም ነው የሚያምረው። በዚህ መልኩ ብርቱካኑን ምንድን ነው ካሮቱን ቀቅለን መጠቀማችን በጣም አሪፍ ነው። ብዙ ጊዜ እንደዚህ ውጭ ላይ እንደዚህ ይጠቀማሉ። ስለዚህ በፕላስቲክ ሊሆን ይችላል፣ በፌስታል ሊሆን ይችላል፣ ቋጥረን በረዶ ቤት ማስቀመጥ እንችላለን ማለት ነው። በምንፈልግ ሰዓት አውጥተን እጆካችን ላይ አድርገን ውሃ መጨመር ነው በቃ በረዶ ቤት ስለሆነ ቀዝቃዛ ነው። የሞቀ ውሃ ከውጭ ብንጨምርበትም ቀዝቃዛ ጁስ ይሆናል ማለት ነው። ውድ ተመልካቾቼ እንግዲህ እንደምታወት በዚህ መልኩ ሌላኛውንም እየፈጨሁ እያስተካከልኩ ነው። ቪዲዮ እንዳይረዝም አንዱና ያሳየኋችሁ ሲፈጭ እንግዲህ ውድ ተመልካቾች ብናጠለውም ባናጠለውም የተወሰነ እንትን የተወሰነ ነገር ይወጣዋል ብዬ ነበር። ግን ምንም ሳላጠለው ውሃ ጨመርኩበት፣ ከዛም ሎሚ ጨመኩበት። ግን ስጠጣው ብዙ የሚረብሽ ነገር የለም። ባናጠለውም ምንም ማለት አይደለም ለማለት ነው። ግን ብናጠለውም ደግሞ ቆንጆ ነው። ከዛ ትንሽ ሎሚ እንጨምቅበታለን። መጀመሪያ ሎሚም አብረን ማብሰል አለብን ከካሮቱ ጋር እንደነገርኳችሁ። እንግዲህ ስኳር ካነሰው እዚህጋ ነው ስኳር መጨመር የምንችለው። እንደስን በጠብጥ ቀምሰን ስኳር የሚያንሰው ከሆነ ስኳር መጨመር እንችላለን። የመጀመሪያውን ሳና በዛ ማለት ነው። እንግዲህ በፌስታል ደግሞ እንደዛ አድርገን ቋጥረን እንዳልኳችሁ በረዶ ቤል ለማስቀመጥ በፌስታል እንቋጥረዋለን። ይህ አሁን ለአንድ ጊዜ ለአንድ ጆክ ይሆነናል ማለት ነው። እንግዲህ ሁሉንም በዚህ በዚህ መልኩ እንደዚህ እናስተካክለዋለን። እዚህ ያስቀረሁት ብርቱካን ላይ ውሃ መጨመር ነው እንዳልኳችሁ፣ ሎሚ፣ ስኳር የሚያንሰው ከሆነ ስኳር እንጨምራለን። ውፍረትና ቅጥነቱን እንቀምሰዋለን። ከዛም ጁሳችንን መበጥበጥ ነው ግዴታ። ጁስ ከሱፐር ማርኬት መግዛት አይጠበቅብን። በቀላሉ እንደዛ አድርገን ቤታችን ማስተካከል እንችላለን ማለት ነው። አንድ ቀን አስተካክለን በረዶ ቤት እናስቀምጠዋለን። ከዛም በምንፈልግ ሰዓት አውጥተን መጠቀም እንችላለን ማለት ነው። ውድ ተመልካቾች፣ በዚህ መልኩ ቆንጆ የሆነ ጁስ፣ የሚጣፍጥ ጁስ ሰርቻለው፣ እናንተ ሞክሩት። አደራ የምላችሁ ነገር እንዳይመር በደንብ አድርጋችሁ መላጥ አለባችሁ። ብርቱካኑን ስትልጡ እሱን በደንብ ካላጣችሁ ያመርባችኋል ማለት ነው እና ስኳራችንን ደግሞ መጀመሪያ ላይ ማብዛት የለብንም፣ እየቀመስ እናደርጋለን። ሎሚ መጀመሪያ ላይ አብረን እናበስላለን። መጨረሻም ደግሞ እንደዚህ ስንት ስንል ስንበጠብጥ የተወሰነ እንጨምቅበታለን። እንግዲህ በተመሳሳይ ስራ በሌላ ቪዲዮ እስከ